ዳሩ ላይ የሀገር ባህል ልብስ ስላለች፣ ይኸው እኔ እራሴ ጭራ ፍለጋ እየተንከራተትኩ ነው። አጠቃላይ ሰርጉ ግን ምን ይመስላል? ደወል አድርጌላታለሁ። ሙሽሪት የመጨረሻ የላጤነት ህይወቷን እያጣጣመች ነው። መቅዲ፣ እንዴት ነሽ? እንዴናሽ? ሁሉ አማን ነው። እግዚአብሔር ይመስገን። የመጨረሻ የላጤነት እንዴት ነች ምሽቷ? ተይሽ ትላለች። ያው ከሚዜዎቼ ጋር አንድ ሳምንት ያህል፣ ሚዜዎቼ ጋር አብረን ያለ ነው። ሳምንቱን ሙሉ ሳምንቱን ሙሉ ጊዜ እያሳለፍ ካለፈው ሳምንት ጀምሮ የሴቶች ጊዜ ነው ተብሎ ሳምንት ሙሉ እንግዲህ አብረን ነው የምንለው የምንበላው የምንጠጣው የምናድረው ደስ የሚል ጊዜ ነው ስለሰርግሽ ሰርግሽ የሰማቸውን እንግዲህ አንዳንድ ነገሮች ልጠይቅሽ ነው እውነት እሸት ነው ያንቺና የባለቤትሽ የመጋቢያ ወይም ደግሞ የመሞሸሪያ ቬሎ ና ልብሱ ከሳባ ጊዜ ጨርቅ ተወስዶ የተሰራ ነው እውነት ማን የሰራው ዲዛይነር ጂጂ ትባላለች። ገነት ፍሬ ስብሐት። እስኪ ስዕሉን ስጭኝ። እስኪ ምን አይነት ልብስ ነው? እሱን እንግዲህ ያው ነገ ስትመጣ ታየዋለህ። ግን ሙሉ ለሙሉ በሀገር ባህል ልብስ ነው የተሰራው። በሳባ ጨርቅ ነው የተሰራው። የሚያምር ቬሎን የሰራችው፣ እኔ ራሴ በጣም የወደድኩት በጣም እንደዚህ ነው። እኔ ለካሴ ሀገራችን ቬሎ የሚያምረው እንደሚያምር አውቃለሁ፣ ግን የበለጠ ሰርፕራይዝ ያደረገችኝ ነገር ነው። በጣም ደስ የሚል ልብስ ነው የሰራችው። የመልሱት እንደ ቬሎ ነው። እናቴ ናዝሬት ላይ መልሱንም እንደ ሰርግ አርጋ ነው የምደግሰው። በጣም ሰው ስለበዛብን ወደዛም ያለውንም ሰውም ተወልጄ የሚያደግኩትን ናዝሬት ስለሆነ ከሀገሮቼ ከሀገሬ ከከተማዬ ሰው ጋር ማክበር ስላለብኝ ለዛም ተብሎ የመልሱም ልብስ እንደ ሰርግ ነው በካባ ሆኖ የተሰራው። ግን እንደዛ ሆኖ በጣም ቆንጆ ሆኖ ስለተሰራ ያው ብዙ እሷንም እንትን ብሏታል። ሰርግች ላይ ምንም አይነት የፈረንጅ ምግብ የለም። የለም? እውነት ለምን ው? አለ። የእኛ ሀገር ምግቦች በጣም ነው የሚጣፍጡት። ሁሉም ነገር ታውቀዋለህ። ምንም የፈረንጅ ምግብ መጥፎ ነው ለማለት ፈልጌ ሳይሆን የተነሳንበት አላማ ይህንን ሰርግ ለማክበር ስንነሳ በተቻለ አቅም መቶ ፐርሰንትም ዘመናዊ ያልሆነ መቶ ፐርሰንትም ባህላዊ ያልሆነ ግን ኢትዮጵያዊ ማንነት ያለው ሰርግ ለመደገፍ ነው የታሰበው። ባህላችንን ለማውጣት እንዴት እንደምናምርም በዚ አጋጣሚ ታየዋለህ። ሁሉም ሰው ጥሪው ላይም ካየኸው አንድ ሺ አንድ ሺ ሁለት መቶ ሰው ነው የተጠራው። ሁሉም ሰው ነጭ ለብሶ እንዲመጣ ነው ያዘዝ ነው። ከጥሪ ካርድ ጀምሮ ያው በብራና ነው የተሰራው እና ሁሉንም ነገር እስ አገርኛ ስናደርገው እንዴት አይነት ውበት ይኖረዋል የሚለውንም ለማሳየትም ጭምር ነው። ሌላው መድረኩ ተገንብቶ ነው የሙሽሪትና የሙሽራውን መቀመጫ ጨምሮ ወንበሮቹ ሁሉ የተሰሩ ናቸው። ይህ ሁሉ ነገር ወደኋላ ኋላ ተመልሶ በኢትዮጵያ የጥንታዊ የጋብቻ ስነስርዓት እንዲያስታውሱ ተደርጓል እውነት እውነት አዎ አሪፍ ነው አሪፍ ነው አይ ሲገነባ ያዩ ሰዎች ነገር ወይ ነው ሳሙኤል ደስታ ይባል ብሔራዊ ቲያትር ያለ አክተር ነው ደራሲም ነው እንደዚህ አይነት እንትኖችን የሚገነባ አለ እና በጣም ቆንጆ አድርጎ ነው የሰራው ካሊቁላ የሚለውን ቲያትር የሰራው ማለት ነው እና እሱ ነው ወንበሮቹንም ስቴጁንም እየገነባ ያለው እሱ ነው። በዚህ አይነት መልኩ እንዲሰራልኝ ነበረ እኔ የፈለኩት። ነገርኩት ሀሳቤ፣ እና ቆንጆ አድርጎ እየሰራ ነው ያለው። እንግዲህ ስለዚህ ሁለታችሁ የምትቀመጡት እንደ ድንጋይ ነገር ላይ ነው? አይ በዛ አይነት ቅርጽ የሆነና በእንጨት ነው የተሰራው። ይሄ ግን ይሄ በድንጋይ የሚሠራው አይነቱ አይነት ቅርጽ ነው ያለው ላዩ ላይ በጣም ነው የሚያ ሌላው የሰማሁት በቃ ኢትዮጵያ ውስጥ አሉ የተባሉት ምግቦች በአጠቃላይ፣ አሉ የብሔር ብሔረሰቦች፣ ለምሳሌ የአማራ ምግብ በአማራ ክልል ላይ የሚዘጋጁ ምግቦች፣ ትግራይ ላይ የሚዘጋጁ ኦሮሚያ ላይ ደቡብ፣ ሌላው ቀርቶ ዲዘርቱ እንኳን ሳይቀር ከሐረር እነ ሙሸበክ ምናምን ናቸው። እውነት ውሸት እውነት፣ ለየት ያለ ነው። እንደዛ ስበናል፣ እንደዛ ስበናል። ያው ቆንጆ ነገር ይሆናል ብለን ሰውም መጥቶ ጥሩ ተጋብዞ ይሄዳል ብለን እናስባለን። እንደ እግዚአብሔር ፈቃድ በጣም እንግዲህ ደስ ያለ ነገር ምንድን ነው ሙሉ ለሙሉ በቃ ቲፒካል ማለት ኢትዮጵያዊ በሆነ ነገር ስሜት ውስጥ ትንሽ ኢትዮጵያ አዳራሹ ስፈጥሮ የማግባቱ ስሜት ለየት ስላለ በእርግጠኝነት በዚህ ደስ ብሎኛል። እልልሽ ነው፣ አመሰግናለሁ። ሰርጉም የተዋጣ ይሁን። የአብርሃምና የሳሪያ አድርገው ብዙ መብላት ይቻላል ይቻላል። እንዳታሳቅቂኝ። በጣም በጣም ሞልቶ ተትረፍርፏል። እንግዲህ መልካም ጋብቻ ብያለሁ መቅደስ፣ ያክብርልኝ።